ቆም ጤና ይስጥልን፣ የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀምረ። ጉራጌ ኒውስ ኔትወርክ አዳዲስ እና ሆታዊ ዜናዎችን በጄኔን በሁሉም አማራጮች፣ በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርስዎም በእነዚሁ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬ ዜናዎች እናልፋለን። ሯችን ሁኑ ቀዳሚውን በቀቤና ወረዳ የሚገኙ ጉራጌዎች ጥያቄያችን ምላሽ እንዲያገኝ የጉራጌ ዞን አመራር ድጋፍ ሊያደርግልን ይገባል ሲሉ ጠየቁ። በቀቤና ወረዳ የሚገኙ ጉራጌዎች ራሳቸውን ችለው በወረዳ እንዲደራጁ የጠየቁትን ጥያቄ ሕጋዊ ምላሽ እንዲያገኝ የጉራጌ ዞን አስተዳደር እንዲደግፋቸው ጠይቀዋል። 64% ጉራጌዎች በቀቤና ወረዳ ያለ ፍላጎታቸው ተገደው እንደሚገኙ በተደጋጋሚ ጊዜ ይነሳል። ታዲያ ራሳቸውን ችለው በወረዳ እንዲደራጁ ቢጠይቁ ምላሽ ማግኘት አልቻሉም። ስማቸው እንዳይጠቀስ የፈለጉና ጥያቄያቸው ምላሽ እንዲያገኝ የሚንቀሳቀሱት የወረዳው ነዋሪዎች ለጄኔን በዝርዝር እንደገለጹ ወረዳው ያለ ህጋዊ መሰረት በልዩ ወረዳነት ከተዋቀረ በኋላም በወረዳው የሚገኙት ጉራጌዎች ላይ የሚፈጸሙ አድላዊ በደሎች ተጠናክረው ቀጥሏል። በቀቤና ልዩ ወረዳ የሚገኙ ጉራጌዎች ከፍተኛ በደል እየደረሰብን ነው። በወረዳው 100% ጉራጌዎች የሚገኙባቸው ቀበሌዎች አሉ። እነዚህ ቀበሌዎች የሚተዳደሩት ቀቤና በሆኑ ሰዎች ነው። ትክክል አይደለም፣ ራሳችን መምራት አለብን የሚል ተቃውሞ ብናሰማም ከፍተኛ በደል እየተፈጸመብን እንገኛለን ብሏል። 64% በወረዳ የሚገኘው ጉራጌ ሆኖ አንድም የጉራጌ ተወላጅ በወረዳው አመራር እንዲኖር አይፈለግም። የልዩ ወረዳው መንግሥታዊ መዋቅርና የጸጥታ ኃይል ተጠቅመው እጅግ የለየለት በደል እየደረሰብን እንገኛለን ይላሉ የወረዳው ነዋሪዎች። በልዩ ወረዳው በግድ መካላችን በመቃወም ምስራቅ አባሽጌ ወረዳ በሕዝበ ውሳኔ ለመመስረት እስከ ፌዴሬሽን ምክር ቤት ጠይቀን መልስ አላገኘንም። ጥያቄያችን ህጋዊ ስለሆነ ትግላችን አጠናክርን እንቀጥላለን። በዋናነት ትልቅ ኃላፊነት ያለበት የጉራጌ ዞን አስተዳደር ጥያቄያችን ምላሽ እንዲያገኝ ድጋፍ እንዲያደርግልን እንጠይቃለን ብለዋል ነዋሪዎቹ። አዳምና የእርስ በርስ መስተጋብርን ለማጠናከርና ለሰላም እሴት ግንባታ አስተዋጽኦ ያለው በዓል መሆኑ ተገለጸ። የምስራቅ ጉራጌ ዞን ባህልና ቱሪዝም መምሪያ ከሌሎች ከሚመለከታቸው አካላት ጋር በመተባበር ያዘጋጀው የአዳምና ፌስቲቫል የመዝጊያ መርሃ ግብር በአዲስ አበባ በወዳጅነት ፓርክ ተካሂዷል። በዓሉ ለሰላም እሴት ግንባታና በሁሉም ዘርፍ አስተዋጽኦ ያለው በመሆኑ ባህላዊ እሴቱን ጠብቆ እንዲቆይ መስራት እንደሚገባም ተነግሯል። አዳምና የመተጫጫ የነጻነት እንዲሁም የተጠፋፉ ወዳጆች የሚገናኙበት የወጣቶችና የልጃገረዶች በዓል ዝግጅት ከመስከረም አስራ ስድስት እስከ ጥቅምት አምስት ድረስ በተለያዩ በጉራጌ አካባቢዎች በገበያና ሃይማኖት ቦታዎች የሚካሄድ በዓል ነው። በዓሉ በዓለም አቀፍ ቅርስነት እንዲመዘገም ይበልጥ እንዲለማ የቱሪስት ስበት በመሆን በኢኮኖሚ ረገድ ከሚኖር አስተዋጽኦ አንጻር ባህላዊ ይዘቱን ጠብቆ ማልማት ማሳደግና ማስተዋወቅ እንደሚገባም ተነስቷል። በዓሉ በዓለም አቀፍ ቅርስነት እንዲመዘገብ ይበልጥ እንዲለማ የቱሪስት ስበት በመሆን በኢኮኖሚ ረገድ ከሚኖሩ አስተዋጽኦ አንጻር ባህላዊ ዘቱን ጠብቆ ማለማት ማሳደግ፣ ማስተዋወቅ እንደሚገባም ተነስቷል። ከ ስምንት መቶ ዓመታት በላይ ባህላዊ ዘቱን ጠብቆ ሲሸጋገር የቆየው አዳብና በዓል የማኅበረሰብ ባህልና ወግ ከመግለጹ ባሻገር ወጣቶች የተደራገራቸውን የሚገናኙበት ልዩ ባህል መሆኑ የተለየ እንደሚያደርገውም ነው የተገለጸው። ሃምሳ ስድስት ሚሊዮን ብር ወጪ የተደረገበት የንጹሕ መጠጥ ውሃ ፕሮጀክት አገልግሎት መስጠት ጀምረ። በጉራጌ ዞን በሙኸር አክሊል ወረዳ በተክለ ሃይማኖት ቀበሌ የንጹሕ መጠጥ ውሃ አቅርቦት የግልና የአካባቢው ንጽህና አጠባበቅ ፕሮጀክት ተጠናቆ አገልግሎት መስጠት መጀመሩን ተገልጿል። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በእንድብር ሀገረ ስብከት ጠቅላይ ጽህፈት ቤት አስተባባሪነት በአሜሪካ የካቶሊክ ጳጳሳት ጉባኤ የልማት ተቋም ሲያሬስ አማካኝነት በተገኘ የፋይናንስ ድጋፍና በአካባቢው ነዋሪዎች አማካኝነት የተገነባ ትልቅ ፕሮጀክት ነው ተመርቆ ለአገልግሎት የበቃው። የንጹህ መጠጥ ውሃ ፕሮጀክቱ ዘላቂ አገልግሎት መስጠት እንዲችል አስፈላጊውን እንክብካቤ ማድረግ እንደሚገባም ተነግሯል። የተክለ ሃይማኖት ቀበሌ ህዝብ ንጹህ ውሃ እንዲያገኝ ባለፉት ዓመታት በርካታ ሙከራዎች ቢደረጉም በተለያዩ ምክንያቶች ሳይሳካ መቆየቱን ተገልጿል። ነዋሪዎች በአካባቢው የንጹህ መጠጥ ውሃ ባለመኖሩ ለከፍተኛ ችግር ተጋላጭ እንዲሆኑ አድርጓቸው እንደነበረም ተነስቷል። ችግራቸው በዘላቂነት እንዲቀረፍላቸው በመደረጉ ምስጋናቸው ለረጂ ድርጅቶቹን አቅርቧል። የሙህር አክሊል ወረዳ በዞኑ በመሰረተ ልማት ችግር በግንባር ቀደምትነት የሚነሳ ወረዳ ነው። ወረዳው አሁንም ሰፋፊ የመሰረተ ልማት ክፍተት ያለበት ወረዳ በመሆኑ ዞኑ ችግሩን በዘላቂነት እንዲፈታም ጥረት እንዲያደርግ ነዋሪዎቹ ጠይቀዋል። አዳዲሶቹ ክልሎች ከአዲሱ በጀት ድጎማ ቀመር ውጭ ሆኖ ተባለ። ከቀድሞ ደቡብ ኢትዮጵያ ክልል መፍረስ በኋላ የተመሰረቱት አዳዲስ ክልሎች ከአዲሱ የፌዴራል መንግስት የበጀት ድጎማ ቀመር ውጭ መሆናቸው ሪፖርተር አስነብቧል። ይህ ጉዳይ ከሰሞኑ በተካሄደው የፌዴሬሽን ምክር ቤት ስብሰባ ዋነኛ የጭቅጭቅ አጀንዳ ሆኖ እንደነበር ሪፖርተር ዘግቧል የፌዴሬሽን ምክር ቤት በሚያወጣው ቀመር መሰረት የፌዴራል መንግስቱ ለክልሎች በየአመቱ የበጀት ድጎማ ያደርጋል በጀት ድጎማ ቀመሩ የህዝብ ብዛት የበጀት ፍላጎትና ገቢ የማመንጨት አቅም እንደ ቁልፍ መዘኛ ተደርገው የተወሰዱ ናቸው አዳዲሶቹ ክልሎች ውስጥ ወቅታዊ መረጃ ባለመሰብሰቡ ምክንያት የቀድሞ ደቡብ ክልል ሳይፈርስ በፊት የነበረው አሮጌ መረጃ መሰረት የበጀት ድጎማ እየተደረገላቸው ይቆያሉ ተብሏል ለአዳዲሶቹ ክልሎች የሚደረገው የድጎማ በጀት እየተሰላ ያለው ከስድስት ዓመታት በፊት በነበረው የፈረሰው ክልል መረጃ መሰረት መሆኑን ሪፖርተር ዘግቧል። ይህ አስራር ከፍተኛ የበጀት ድጎማ አለመጣጣምን በመፍጠር የክልሎች ፍትሐዊ ልማት ላይ አሉታዊ ተጽዕኖ እንደሚያሳድር የፌዴሬሽን ምክር ቤት ተወካዮች ነግረውኛል ብሏል። የህዝብ ቁጥር የበጀት ፍላጎትና ገቢ የማመንጨት አቅም በየዓመቱ የሚጨመር ቢሆንም አዲሶቹ ክልሎች ግን በነበራችሁበት ሲቆዩ ተብሏል። ይህ ጉዳይ ባለፈው ዓመትም ተነስቶ በሚቀጥለው ዓመት ይስተካከላል ተብለው የነበረ ቢሆንም ችግሩ ዘንድሮ አለመፈታቱ ብቻ ሳይሆን ለሚቀጥሉ ሶስት ዓመታትም መፍትሄ የማገኝ መሆኑ መሰማት አዲሶቹ ክልሎች ወደ አጋርነት ደረጃ ዝቅ መደረጋቸው የሚያመለክት ነው ተብሏል። የኢትዮጵያ ብርክ የሀይን የአፍሪካ ገንዘቦች ከመጨረሻዎቹ ሶስተኛ ደረጃ ላይ ተቀመጠ። የኢትዮጵያ ብር ከሰሃራ በታች ካሉ የአፍሪካ ደካማ አፈጻጸም ካላቸው ገንዘቦች አንዱ ሆኖ መገኘቱ ተገልጿል። እስከ መስከረም 2025 ድረስ የኢትዮጵያ ብር የአሜሪካ ዶላር አንጻር ያለው ዋጋ ከ10 ፐርሰንት በላይ ቅናሽ ማሳየቱን ተመላክቷል። በዚህም መሰረት 21 ደካማ የአፍሪካ ገንዘቦች መካከል የኢትዮጵያ ብር 18ኛ ደረጃ ላይ በመቀመጥ ከመጨረሻዎቹ ሶስተኛ ደካማ ገንዘብ ሆኗል። ከሰሞኑ የወጣው የዓለም ባንክ ሪፖርት እንደሚያመለክተው በብር ላይ እየጨመረ በመጣው ግፊትና እየሰፋ በመጣው የጥቁር ገበያ ልዩነት ምክንያት የኢትዮጵያ ብሔራዊ ባንክ የማስተካከያ እርምጃዎችን ለመውሰድ ተገዷል። በቅርቡ ኤክስ ዶት ኮም የተሰኘ የምጣኔ ሀብት ተቋም ድረገጽ ባወጣው መረጃ መሰረት የኢትዮጵያ ብር በተከታታይ የዋጋ ቅናሽ እየገጠመው ሲሆን ለዚህም የአገሪቱ የኢኮኖሚያዊ ችግሮች በተለይም የዋጋ ግሽበት፣ የንግድ ጉለቶችና የፖለቲካ አለመረጋጋት ዋነኛ አስተዋጽኦ አድርገዋል ተብሏል። በአዲስ አበባ ከተማ የመኖሪያ ቤታቸውን ለንግድ ስራ አውለዋል የተባሉ ነዋሪዎች በሶስት ቀናት ገደብ ውስጥ እስከ 45 ሺህ ብር ቅጣት እንዲከፍሉ ማስጠንቀቂያ እንደተሰጣቸው ተነግረን። ነዋሪዎቹ የመኖሪያ ቤታቸውን ለሌላ አገልግሎት ለማዋል የሚያስችላቸውን የሊዝ ውል ለውጥ ለማድረግ ከመቶ ሺዎች እስከ ሚሊዮኖች ብር የሚቆጠር ክፍያ መጠየቃቸውንም ገልጿል። በመዲናይቱ በሚገኙት በአቃቂ ቃልቲ፣ በለሚኩራ፣ በነፋስ ስልክ ላፍቶና ጉለሌ ክፍለ ከተሞች የሚኖሩ ነዋሪዎች ባለፉት ቀናት የማስጠንቀቂያ ደብዳቤዎች እንደደረሳቸው ገልጿል። በአንዳንዶቹ ክፍለ ከተሞች በሚገኙ የንግድ ቤቶችና አገልግሎት መስጫዎች ላይ የማስጠንቀቂያ ደብዳቤዎች መለጠፋቸውንም የአካባቢ ነዋሪዎች ገልጿል። በአቃቂ ቃሌቲ ክፍለ ከተማ በተለምዶ ዓለም ባንክ አዲሱ ሰፈር ተብሎ በሚጠራው አካባቢ የሚገኙ ነዋሪዎች ከክፍለ ከተማ መምጣታቸውን የገለጹት ሰራተኞች ካለፈው ረቡዕ ጀምሮ የማስጠንቀቂያ ደብዳቤ ሲሰጡ እንደነበርም ተገልጿል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ መስ ነበር። ቆይታችሁ ከጄንን ጋር ስለሆነ እናመሰግናለን። መልካም ጊዜ